ምንም አንሰግድም፣ ለነቢያቶችም አንሰግድም። የምንሰግደው ለአንዱ ለአላህ ሱብሐነሁ ወተዓላ ብቻ ነው። አንዱ አላህን ስናመልክ፣ አንዱ አላህን ሱብሐነሁ ወተዓላ ብቻ ስናመልክ ነው ወንጀላችንም የሚማረው የገነት መግቢያ መንገዳችንም የምናገኘው አንዱ አላህን ብቻ በማምለክ ነው። ሐጀረ ላስወድም፣ ወንጀላችንን አያስምርልንም፣ አያሸከመልንም። ካዕባንን አናመልክም። አን ካዕባም ደሞ ጀነት አያስገባንም። ኢት ኢት ጀስት ስቶን ድንጋይ ነው። ድንጋይ ደግሞ አይጠቅምምም፣ አይጎዳምም። አላህ ጥቅም፣ አላህ ጉዳ እስካላለው ማለት ነው። ስለዚህ በአጠቃላይ የእኛም መልእክት ደግሞ ምንድን ነው? አንዱን አላህ ብቻ፣ አንዱን አምላክ ብቻ አምልኩ። ከአንዱ አምላክ ውጪ ማለት ነው ገነትን የምታገኙበት መንገድ የለም። ዒሳ አለይሰላም ወይም ደግሞ ነቢዩ ዒሳ ወይም ኢየሱስ የአላህ ባሪያና መልእክተኛ ናቸው። የአላህ ባሪያና መልእክተኛ የሆኑትን ደግሞ አታምልኩ በማለት እኛም ትሪያችንን እናቀርብላቸዋለን። ጃቢሮ ቀጥል። እሺ፣ አሪፍ ጊዜ ነበረን። ያለውን ሀሳብ ለመጠቅለል ያክል አልሐምዱሊላህ ረቢል ዓለሚን ሙስሊም ላደረክን ክንደ አለማቱ ጌታ ክብር ምስጋና ለአንተ ብቻ ይሁን እላለሁ። እኛ ሙስሊሞች እኔ አብሶ ሁላችንም ሙስሊም የሆን ነው። ሙስሊም ሆነምንም እስልምና ላይ የነ የጸና ነው ያ የአለማቱ ጌታ ብቻውን የሆነ ለእሱ አምሳያ የሌለው በማንነቱም ላይ በምንነቱም ላይ ሁለትነት የሌለበት እርሱ ብቻ አንድ የሆነ ሁሉም እሱን የሚመኩበት ሁሉም እሱን የሚደገፉበት የእሱን እርዳታ ሁሉም የሚጠይቁት እሱ የማንም እርዳታ የማያስፈልገው በፈጣሪነቱ ላይ ፍጡርነት የሌለበት በጠባቂነቱ ላይ ማንጎላጀጅ እንቅልፍ እራሱ የሌለበት በጌትነቱ ላይ ሌላ አለቃ ላዩ ላይ ሌላ ጌታ የሌለበት ወይም ባርነት የሌለበት በአድራጊነቱ ላይ ተደራጊነት የሌለበት በፈጣሪነቱ ላይ ተፈጣሪነት የሌለበት ያ የዓለማቱ ጌታ ከጥንት ጀምሮ ነቢያቶች ሲያመልኩት የነበረው እሱ ሁሉንም ያደረገ መጀመሪያም የሌለው መጨረሻ የሌለው ያ የዓለማቱ ጌታ እርሱን በብቸኝነት በብቸኝነት እርሱን በብቸኝነት ለመገዛት ኬብል አያስፈልግም ወይ ደግሞ ኔትወርክ አያስፈልግም ወይ ደግሞ የሆኑ ሰዎች መካከለኛ ሳያስፈልጉን ያ የዓለማቱን ጌታ በብቸኝነት እንገዛለን። ከማንም እና ከምንም በላይ የዓለማቱን ጌታ እኛ እንመጀንበታለን፣ እንኮራራበታለን፣ እሱን እኛ እንገዛለን ብለን ደረታችን እንነፋለን። እሱን በመገዛት ውስጥ ደግሞ የዘላለም ሕይወት እናገኛለን ብለን እርግጠኞች ነን፣ እናገኛለንም እሱን የዓለማቱን ጌታ ያለ ምንም በቃ መካከለኛ በብቸኝነት እንገዛዋለን። እሱን በብቸኝነት የሚገዛ ሰው ሙስሊም ይባላል። እሱን በብቸኝነት የሚታዘዝ ሰው ሙስሊም ይባላል። እሱን የምንታዘዝበት ደግሞ መንገድ ኢስላም ይባላል። እና ከጥንት ጀምሮ ያው ነቢያቶች ይህንን ነበረ ሲያደርጉ የነበረው። እኛም የነቢያቶችን ፈለግ ተከትለን እሱን እያደረግን አለን አላህ ሁላችንንም ጽናቱን ይስጠን እንግዲህ እስልምና ለሌሉ ወገኖችን ደግሞ አላህ ሂደውን ይስጣቸው እንላለን እኔ በእኔ በኩል ለዛሬ የነበረኝ ነገር ይሄ የነበረ የሆነ ቤትህን ከፍተክ ጥሩ አርገ ስላስተናገድክ እናመሰግናለን እኔ በዚሁ ጨርሳለሁ ሰላሙ አለይኩም ወረሀመቱላሂ ወበረካቱ ለወገኖቻችን ሰላም ለእናንተ ሆን በያላችሁበት አላህ ይጠብቃችሁ እሺ እናመሰግናለን። ጀዛኩምላ ኸይር። በስሚዛለክ ምህረት ጥያቄ ያላት መሰለኝ። እሺ ጃቢር ትልቁ ላይ ሆን ስላው ጭራሽ ይወጣል። እሺ

ምህረት ተመለሰሻል። ጥያቄ ካለሽ ጥያቄሽን አቅርቢ። እዚህ ጋር ያላችሁ እስከዛ ድረስ መልእክት ለማስተላለፍ ያክል እዚህ ጋር ያላችሁ አንድ ሺህ ሰዎች የውይይት ጥሪ ቀርቧል፣ በወንድማችን አብዱል ከሪም ሁላችሁም እንድታስተላልፉ ነው። ለሚመለከተው ውይይት ጥሪ ራሳቸው እንወያያለን ብለው አቅርበው ነበር። በኢየሱስ አምላክነት፣ በትንሳኤው፣ በስቅለቱ እንወያያለን እንወያይ ብለን ጥሪ አቅርበውልናል። ያንን ጥሪ ደግሞ ወንድማችን አብዱልከሪም ተቀብሏል። ስለዚህ ያንን ውይይት ጥሪው ከቀረበ በኋላ ከቀረበ በኋላ ደግሞ ድጋሚ አይ እኛ የምንፈልገው እገሌን ነው እገሌን ከእገሌ ጋር እንወያይም ከእገሌ ጋር እንወያያለን የሚል መስፈርት ሳይቀርብ ምናልባት የተፈለገው ሰውየውን ሳይሆን ውይይቱ ከሆነ እውነት የተፈለገው ሰውየው ሳይሆን ውይይትና ሰው እንዲማርበት የተፈለገ ከሆነ የውይይት ጥሪ ወንድም አብድል ከሪም ተቀብሏል። ስለዚህ ይህንኑ የውይይት ጥሪ አድርሱ፣ ማድረስ የቻላችሁ ሰዎች ይህንኑ የውይይት ጥሪ አድርሱ ነው። ይህን የውይይት ጥሪ አድርሱና ውይይቱ ይካሄድ፣ ጥሩ የሆነ መማማር እናገኝበታለን ብለን ሁላችንም ተስፋ እናደርጋለን። ስለዚህ ያንን ነገር አድርጉ። ሼር መደረግ ያለበትን ሼር አድርጉ። የአብድል ከሪም ፕሮፋይል ውስጥ እየገባችሁ ደግሞ ይህን የውይይት ጥሪ ማለት ነው አሰራጩ። ባረከላፊኩ። እስሚዝ ምንድን ነው አሳውቅህ። ምህረብ ካለሽ ጥያቄ ጥያቄሽን አቅርቢ።